እሳቱ ወደ ኢየሩሳሌም እየገሰገሰ ነው። እስራኤል ተጨንቃለች። ዓለም እየተራወጠ ነው። እስራኤል አሁንም እየነደደች ነው። እስራኤል ያጋጠማትን ከባድ ሰደድ እሳት ተከትሎ የዓለም አቀፍን ማህበረሰብ ድጋፍ ጠይቃለች። እስራኤል ከኢየሩሳሌም አቅራቢያ ያጋጠማትን ከባድ ሰደድ እሳት ተከትሎ የዓለም አቀፉን ማህበረሰብ ድጋፍ ጠይቃለች። ከኢየሩሳሌም በቅርብ ርቀት ላይ የተከሰተው ከባድ ሰደድ እሳት መዛመቱን ተከትሎ ነዋሪዎቹ አካባቢያቸውን ለቀው እንዲወጡ መደረጉ ይታወቃል። እንዲሁም በሰደድ እሳቱ የተነሳ በርካታ መንገዶች እንዲዘጉ መደረጉ ተነግሯል። አሁን ከዚህ ሁሉ በኋላ ግን እስራኤል እጅግ አስከፊ የሆነ አደጋ ከፊት ለፊቷ ተጋርጧል። የአሜሪካውን ሎስ አንጀለስን ተረት ያደረገው ሰደድ እሳት ወደ ኢየሩሳሌም እየገሰገሰ ነው። በትንታኔ እንመለከተዋለን። ውድ የቻናላችን ተከታዮች እስከ ትንታኔያችን ፍጻሜ አብራችሁን እንድትቆዩ በመጋበዝ ወደ ትንታኔው እናሻግራችሁ። ባለው ከባድ የአየር ጠባይና በኃይለኛ ነፋስ ታግዙ እየተዛመተ የሚገኘውን የሰደድ እሳት ለመቆጣጠር የእሳት አደጋ ሰራተኞች ጥረት በማድረግ ላይ መሆናቸውን ሲኔን ዘግቧል። የእስራኤል መከላከያ ሚኒስትር ሀገሪቱ ብሔራዊ የአደጋ ጊዜ ላይ መሆኗን ገልጾ የሰደድ እሳቱን ለመከላከል የዓለም አቀፉን ማህበረሰብ ድጋፍ ጠይቋል። የተከሰተው የሰደድ እሳት ምናልባትም በታሪክ ትልቅ የሚባል መሆኑን የገለጹት የኢየሩሳሌም ግዛት የእሳት አደጋ ዲፓርትመንት ኮማንደር ሽሙሊክ ፍሬድማን የሰደድ እሳቱ በሰዓት 60 የሰማይል ፍጥነት የሚጓዝ በመሆኑ የበለጠ እንዳይዛመት አስጊ አድርጎታል ብለዋል። በእስራኤል የተከሰተውን ሰደድ እሳት ተከትሎ ተዘግተው የነበሩ መንገዶችም ዳግም ተከፈቱ። እስራኤል ያጋጠማትን ከባድ ሰደድ እሳት ተከትሎ መንገዶች እንዲዘጉ ተደርጎ ነበር። ከኢየሩሳሌም በቅርብ ርቀት ላይ የተከሰተው ከባድ ሰደድ እሳት መዛመቱን ተከትሎ ነዋሪዎቹ አካባቢያቸውን ለቀው እንዲወጡ ትዕዛዝ ተላልፏል። ባለው ከባድ የአየር ጠባይና በኃይለኛ ነፋስ ታግዞ እየተሳመተ የሚገኘውን የሰደድ እሳት ለመቆጣጠር የእሳት አደጋ ሰራተኞች ጥረት በማድረግ ላይ መሆናቸውን ሴኔን ዘግቧል። የእስራኤል መከላከያ ሚኒስቴር ሀገሪቱ ብሔራዊ የአደጋ ጊዜ ላይ መሆኗን ገልጾ የሰደድ እሳቱን ለመከላከል የዓለም አቀፉን ማህበረሰብ ድጋፍ ጠይቋል። የተከሰተው የሰደድ እሳት ምናልባትም በታሪክ ትልቅ የሚባል መሆኑን የገለጹት የኢየሩሳሌም ግዛት የእሳት አደጋ ዲፓርትመንት ኮማንደር ሽምሊክ ፍሬድማን የሰደድ እሳቱን በእሳት 60 ሚሊዮን ፍጥነት የሚጓዝ በመሆኑ አስጊ አድርጎታል ብሏል። ሮብለት የተከሰተውን የሰደድ እሳት ለመከላከል እስራኤል ባቀረበች የድጋፍ ጥያቄ ሶስት የእሳት መከላከያ አውሮፕላኖችን ከጣሊያን ማግኘቷም ተነግሯል። የፈረንሳዩ ፕሬዚዳንት ኢማኑዌል ማክሮንም የአደጋ ጊዜ የሚሆኑ አጋዥ ቁሳቁስ መላካቸው ተዘግቧል። የእስራኤል የእሳት አደጋ ሰራተኞች በኢየሩሳሌም ዙሪያ ተከስቶ 48 ሰዓት ያስቆጠረውን ሰደድ እሳት ለመቆጣጠር ጥረት ማድረጋቸውን ቀጥለዋል። ከትናንት ጀምሮ የኢየሩሳሌም ቴላቪቭ አውራ መንገድን ጨምሮ የተዘጉ ዋና ዋና መንገዶች ለእንቅስቃሴ ክፍት እየተደረጉ መሆኑን የአገሪቱ ፖሊስ አስታውቋል። ሰደድ እሳቱ ረቡዕ ዕለት ከተከሰተ በኋላ ፖሊስ ከኢየሩሳሌም ወደ ቴላቪቭ የሚወስደው ባህላዊውን መንገድ በመዝጋት በሺዎች የሚቆጠሩ ነዋሪዎችን እሳቱ ከተከሰተበት አካባቢ እንዲወጡ አድርጓል። 63 የእሳት አደጋ ተከላካይ ቡድኖችና 12 አውሮፕላኖች አደጋውን ለመቆጣጠር እየሰሩ መሆናቸውን የእስራኤል የእሳት አደጋ መከላከያ አገልግሎት ገልጿል። የነፍስ አድን ሰራተኞች እስካሁን ሁለት ነፍሰ ጡር እናቶችና ሁለት ሕጻናት ጨምሮ በጭስ ለታፈኑና ቃጠሎ ለደረሰባቸው 23 ሰዎች ሕክምና ማድረጋቸውን ገልጿል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ እሳቱ ወደ ኢየሩሳሌም ሊዛመት እንደሚችል በማስጠንቀቅ ብሔራዊ አስቸኳይ ጊዜ አዋጅ ማወጃቸው ተሰምቷል። ወታደሮች የአደጋ መከላከያ ጥረቱን ለማገዝ እየተሰማሩ ሲሆን በአደጋው ምክንያት በርካታ የነፃነት ቀን በዓል ዝግጅቶች ተሰርዘዋል። በከፍተኛ ሙቀትና በኃይለኛ ንፋስ እየታገዘ በደን በተሸፈኑ አካባቢዎች በፍጥነት በመዛመት ላይ ያለውን እሳት ለማቆም ርብርብ በመደረግ ላይ ነው። በአደጋው እስካሁን 17 የእሳት አደጋ ሰራተኞች መቁሰላቸውን ፍራንስ ትዌንቲ ፎር በዘገባው ገልጿል። እስራኤል በኢየሩሳሌም አቅራቢያ ከባድ የእሳት ቃጠሎ ለሶስተኛ ቀን ቀጥሏል። ባለስልጣኖች እንዳሉት ይህ በእስራኤል ታሪክ ታላቁ የእሳት አደጋ ሲሆን እሳቱ በኢየሩሳሌም ቴላቪቭ ዋና መንገድ በተለያዩ አካባቢዎች በሺዎች የሚቆጠሩ እስራኤላውያንን ከመኖሪያ ያስወጣ ሲሆን፣ አንዳንድ ሰዎችም መኪናቸውን ትተው በእግር ለመሄድ ተገደዋል። ከመቶ በላይ የእሳት አደጋ መኪናዎች እሳቱን ለማጥፋት እርብርብ እያደረጉ ይገኛሉ። 23 እስራኤላውያን በጭሱ ምክንያት ሆስፒታል እንደገቡ እና ህክምና እየተደረገላቸው እንደሆነ ተነግሯል። በአለማችን ውስጥ ትልቁ ሽንፈት ምንድነው ቢባል የለፋንበትን ሀብት በኃይለኞች መነጠቅ ነው። እስራኤል በሰደድ እሳቱ ምክንያት እየወደመች ነው። የተነጠቁትም ተው ቢሉት የማይሰማ ቢማጸኑት የማይራራ ዱር ገደል የማይበግረው የጦር መሳሪያ የማይመልሰው ያገኘውን ሁሉ በሚበላው የተፈጥሮ አደጋ ነው። በእስራኤል የተነሳው እሳት አሁን ላይም እየተባባሰ ቀጥሎ ወደ ኢየሩሳሌም እየተዛመተ ነው። ይህ ሰደድ እሳት አንድ ቦታ ላይ ተወስኖ አልቀረም። ሰደድ እሳት ነውና ወደ ተለያዩ ከተሞች እየተዛመተ ነው። አየሩ ነፋሻማ መሆኑ ደግሞ እሳቱ በነፋስ እየታገዘ እንዲወረወር ምክንያት ሆኖታል። እስራኤል ወደ ሌሎች ከተሞች ዛመት ከፍተኛ ስጋት ውስጥ ብትገባም የሚቀርላቸው ግን አይመስልም። እሳቱ በከፍተኛ ንፋስ እየተገፋ ሳር ቅጠሉን እየበላ ቀጥሏል። ነዋሪዎቿ ሀብታቸውን ለእሳት ገብረው እየወጡ ነው። አደጋውን የበለጠ ከባድ የሚያደርገው ደግሞ በየደቂቃው እየጨመረ የሚሄደው ከባድ ንፋስ መታገዙ ነው። ንፋሱ ከተማዋን ሊጎርስ የሚምዘገዘገውን የእሳት ላንቃ እየተሸከመ በፍጥነት ወደ ሌሎች ቦታዎች እንዲዛመት እያደረገው ይገኛል። በእስራኤል ምድር ላይ ሩጫውና ዋይታው በርክቷል። ሐማስና ሆቴል ለማጥፋት በሚል በእነዚያ በድምፃቸው ብቻ ልብን የሚያረዱት የሰማይ ላይ አውራ በሚባሉት ዘመናዊ ጀቶቿና ጋዛን ወደ ፍርስራሽ ክምርነት የቀየረችው እስራኤል ፈጽሞ ምንም ነገር አይበግራትም እየተባለ የሚነገርላት እስራኤል በሺዎች የሚቆጠሩ የኢራን ሞት ያረገዙ እሳት የሚተፉ ሚሳይሎችን አየር ላይ ያሉ እንደ ቅጠል ያረገፈችው እስራኤል አሁን ባጋጠማት ድንገተኛ ሰደድ እሳት ተሸነፈች ቢባል ማን ያምናል? ግን እውነት ሆኗል። እስራኤል ሰደድ እሳቱን መቆጣጠር ተስኗታል። ያቺ የትንሽ ትልቅ የሆነችው እስራኤል በአሁኑ ሰዓት የእሳት ምድጃ ሆናለች። እሳቱ ከተነሳበት ቀን ጀምሮ ብዙ ንብረት እያወደመ ይገኛል። እሳቱን ለማጥፋት ብዙ ሀገራት ተጠራርተው ቢመጡም የማይቻል ሆኗል። ሁሉም ነገር ወይ ፍንክች ስትል የነበረችው እስራኤል ማንም አይነቀንቀኝም ስትል የነበረችው እስራኤል አሁን የሌሎችን እገዛና ድጋፍ ለመጀመሪያ ጊዜ እንድታይ አድርጓታል። ተፈጥሮ በእጄ መዳፍናት ስትል የነበረችዋ እስራኤል በተፈጥሮ ተሸንፋለች። በእስራኤል ድንገት የተነሳው እሳት በከፍተኛ ነፋስ በመታገዝ እየተመመ ህያውንም ግዑዙንም እየበላ ነው። የእሳቱ መነሻ ለማወቅ ከፍተኛ ምርምር እየተደረገ ቢሆንም ምንም ውጤት ግን ሊገኝ አልቻለም። በየጊዜው አዳዲስ መረጃዎች እየወጡ ነው። የእስራኤል ፖሊስና የሀገር ውስጥ የደህንነት ቢሮ ሽምቤት ግን በቅርብ ጊዜ በምን ምክንያት እንደተነሳ አሳውቃለሁ ብለዋል። እስራኤል ሰዎችን ከከተማዋ እያስወጣች ነው። ንፋሱ እየጠነከረ መምጣቱ ከተማዋ ላይ ከደረሰ በኋላ እሳቱ የበለጠ ተስፋፍቶ ከተማዋን ሙሉ ሊያድማት ይችላል ተብሎ ሁሉም ጭንቀት ላይ ነው። ተፈጥሮ የሰውን ልጅ አሸናፊ መሆኗን በአሜሪካው ሰደድ እሳት ተመልክተናል። አሁን ደግሞ በእስራኤል ላይ የተሳለ የእሳት ሰይፏን መዛ እያወደመቻት እንደሆነ እየተመለከትን ነው። የሰው ልጅ ለበርካታ ዓመታት ራሱ በፈጠረው ችግር ከፍተኛ ሰቆቃን ሲያስተናግድ ቆይቷል። በዚህ ችግር ላይ አንዱ ሀገር የፈጠረው ችግር አንዱ ለማክሸፍ ከፍተኛ የሆነ ምርምር አድርጓል። ጥሩ የሚባል ስራ ሲሰራም ታይቷል። በምርምር ሂደቱ ውስጥም በምድር የሚሽከረከሩ በሰማይ የሚወነጨፉና ውሃ የሚቀዝፉ አስደማሚ መሳሪያዎችን ሰርተው ተፋልመውባቸዋል። በዚህ ሁሉ ነውጥ ላይ ግን አረቦችን ብቻውን እየተፋለመች ያለችው እስራኤል ሁሉም ነገር በመዳፌ ነው ብትልም አሁን ምንም እንደሆነች ተፈጥሮ ለዓለም እያሳየች ነው። የማይደፈር የጦር ተቋሟን ገንብታ ዓለምን በመዳፌ ስትል ቆይታለች። ታዲያ አሁን ላይ እስራኤል ላይ የተነሳው ሰደድ እሳት በወታደራዊ ተቋሟ የሚመለስ አይደለም። ፈጣሪ ሲቆጣ በትር አይቆረጥም እንዲሉ ተፈጥሮ በፈጠረችው አንዳች ውርጅብኝ እስራኤል ክፉኛ ተፈትናለች። ዓለም በመዳፌና ስትል በኖረችበት አፏ የዓለም እገዛ ይለኝ ትል አስገድዷታል። በከፍተኛ ፍጥነት እየተዛመተ ያለው የሎስ አንጀለስ ሰደድ እሳት በእስራኤል ታሪክ ከፍተኛ ውድመት ያስከተለና የሌሎችን እገዛ ያስጠይቃት እንዲሆን ተነግሯል። እንደሚታወቀው አደጋ የተከሰተው እስራኤል የነጻነት ቀኗን በደስታ በምታከብርበት ወቅት ለመዝናናት በተተኮሰ ርችት ሲሆን እሳቱ በፍጥነት በመስፋፋቱ ከባድ አደጋ አስከትሏል። ከእለት ወደ ዕለት እየተባባሰ የመጣው ይህ የእሳት ቃጠሎ የዋና ከተማዋን ቴላቪቭን ከኢየሩሳሌም ጋር የሚያገናኘውን ዋና መንገድ ዝግ እንዲሆን አስገድዷል። እሳቱ ከቁጥጥራቸው ውጪ መሆኑን የገለጹት የእስራኤል ባለስልጣናት ከ150 በላይ የእሳት አደጋ ሰራተኞች በቦታው ላይ ቢሰማሩም እስካሁን ምንም የሚታይ ለውጥ እንዳልመጣ ተናግረዋል። የኢየሩሳሌም ግዛት የእሳት አደጋ መምሪያ አዛዥ የሆኑት ሺሙሊክ ፍሬድማን ይህ የእሳት አደጋ በታሪካቸው ትልቅ ሊባል እንደሚችል ገልጿል። አክለውም እሳቱ በሰዓት 60 ማይል በሆነ ፍጥነት እየተንቀሳቀሰ በመሆኑ በፍጥነት ሊዛመት እንደሚችል አስጠንቅቋል። ውድ የቻናላችን ተከታዮች በአሁኑ ዝግጅታችን ባደረስናችሁ መረጃ እንደተደሰታችሁበትና ጠቃሚ መረጃ እንዳገኛችሁበት ተስፋ እናደርጋለን